ሰላም ጤና ይስጥልኝ የተከበራችሁ ውድ አድማጮች፣ የምሽት እንግዳ የሚለውን ረጅም የልብ ወለድ መጽሐፍ ታሪክ የመጀመሪያ እትም በ1995 ዓ.ም ም ሁለተኛው እትም ነሐሴ 26 ዓ.ም የታተመ ሲሆን የታሪኩ አጓጊነትና ሲኒማዊ አገላለጽ እንዲሁም ከድርጊት ወደ ድርጊት በፍጥነት መሻገሩ ተነባቢነቱን ያጎሏል። ቀጣዩን በጉጉት እንድንከታተል ያስገድደናል። ደራሲው በመረጠው የተዋጣለት የሴራ ሰንሰለት አማካኝነት የሚነግረን ከመቶ ዓመታት በላይ ያስቆጠረን ታሪክ ነው። የኢትዮ ጅቡቲን የምድር ባቡር መስመር መዘርጋት ተከትሎ የሚነሳውን ታሪክ ደራሲው በቀጥታ በመናገር ፋንታ ከዋነ ገጸ ባህሪው ማንነትና በዙሪያው ካሉት ሌሎች ሰዎች አንጻር እንድናየውን በማድረጉ ደረቅ ታሪክ እንዳናነባ አድርጎናል። ቻናሉን ሰብስክራይብ ማድረጋችሁን አትርሱ። የምሽት እንግዳ ደራሲ አስራት ከበደ ተራኪ በእምነት አማረ። አቶ ሰይፉ ፈረንሳይ ሀገር በቆዩባቸው ዓመታት ሁሉ ሲፈልጓት ቆዩ። ልጃቸውንም ሆነ እናቱን ማግኘት ግን አልቻሉም። ቀስ በቀስ አይምሯቸውን እየበጠበጠ ሰላማቸውን ከሚነሳቸው በስጭሽሽት መጠጥ አዘወተሩ። መጠጡም ጤንነታቸውን ስራና ማህበራዊ ግንኙነታቸውን ሁሉ ማወክ ደረጃ ላይ ደረሰ። ይህን ጊዜ እዚያው ፈረንሳይ ያሉ ኢትዮጵያውያን የሥራ ባልደረቦቻቸውና የዚሁ ሀገር ተወላጅ ወዳጆቻቸው መክረውና አሳምነው ሁኔታዎቹን አመሻሽተው ወደ ሀገራቸው እንዲመለሱ አደረጉ። ከዚያ በኋላ አቶ ሰይፉ አንድ ቀን ልጅህና እናቱን አገኛቸዋለሁ የሚል እምነት ነበራቸው። የማይበርድ ጉጉት፣ የማይጠፋ ምኞትና ተስፋ። ሁለቱም በሕይወት እንደሚኖሩ ቢያምኑም ምኞትና ጥበቃቸው ተሳክቶ ሳያገኟቸው ኖሩ። ልጃቸውን የማግኘት ጉጉት የብቸኝነታቸው መጽናኛ የመኖራቸው ምክንያት ሆኖ ነገን በተስፋ እየናፈቁ ያችን አንድ ቀን ጠበቁ። ሆኖም ምንም የተፈጠረ ነገር የለም። ዳሩ በሕይወት መኖርናም ነው። ሊያገኙት የጓጉለት ልጃቸው ፍቅራቸውን የማይቋደስ ምኞትና ሐሳባቸውን የማይካፈል እምነታቸውን የማይጋራ አባትነታቸውን ያላገኘ ወይም ያልፈለገ ከሆነ አለ ቢሉትስ ምን? ዛፍ ጥላ ስር እንደበቀለች ተክል አበባቸው ገና ከመታየቱ ጠውልጎ ፍሬ ያፈሩ እየመሰላቸው ሳያፈሩ የኖሩ እየመሰላቸው ሳይኖሩ እሳቸውም እየገረጡና እየጠወለጉ እዚህ ደረሱ። በቃ አንዴ የፈሰሰ ውሃ እንዴት ይታፈስ? ከእንግዲህ ደግሞ ጽልመት እንጂ ብርሃን ከየት ሊመጣ ? ነቢዩ ይቁነጠንጣል። ለረጅም ጊዜ በዝምታ ተውጠው የቆዩት አቶ ሰይፉ በመጨረሻ እንደ መባንም ብለው ቀጥታ ከኔ ዘንድ ነው የመጣው? ሲሉ ጠየቁት። አው ፈረንሳይ አገር ስለነበረው ጓደኛው ስላቱ ብርሃኔ ጦ መልሳን ላነጋግሮ ፈልጌ ነው የአባቴ ታላቅ ወንድም አጎቴ መሆኑ ነው። ሽማግሌው አቀረቀሩ። የነቢዩ ልብ ቆመች። ከዚህ በኋላ በማንኛውም ሰኮንድ ከአንድ በታቸው የሚወጣ ቃል የጥረቱና የፍለጋው ሁሉ ማሰሪያ ነው የተረተረቱ ማረጋገጫ ወይም ማርከሻ ተንጠልጥሎ የቀረ ታሪክ መደምደሚያ ነው፣ ለሽንፈት ወይም ለድል። ወሳኙ ምጥ ላይ ነው። እሱ ራሱ ቢያመጠው ደግ ነበር። ክፋቱ ግን ምጡ የእሳቸው፣ ሥቃዩ ደግሞ የሱ ሆነበት። በሆዱ አምላኩን እየተማጸነ ዘመናት ለፈጁ ረጃጅም ሰኮንዶች ቆየ። ቀና ብለው ተመለከቱት። ከፊታቸው ምንም አይነበብም። እጃቸውን ወደ ብርጭቋቸው ዘርግተው መለሱት። በመጨረሻ አንድ ውሳኔ ላይ የደረሱ ይመስላሉ። ለመነሳት ወንበራቸውን ፎቀቅ አድርገው ከዘራቸውን ለመያዝ ሲንጠራሩ በደንብ አልያዙት ኖሮ ካስደገፉበት ግድግዳ ተንሸራትቶ ወደቀ። ከዘራቸውን ለማንሳት ጎንበስ ሲሉ ጠረጴዛውን ገፉትና ብርጭቆ ተንከባሉ ወለሉ ላይ ተከሰከሰ። አይኖቹ አብረው ከተከሰከሰው ብርጭቆ ጋር ወለሉ ላይ ሲያርፉ ከስብርባሪዎቹ ወደ ላይ የሚፈነጥቅ የብርሃን ጭረር ያየ መሰለው። መጠጡ ተደፋ፣ ጽዋቸውም ተሰበረ። አቶ ሰይፉ ቀና ብሎ አዩት። ብርሃን የማይፈነጥቅ እንደ በረዶ የቀዘቀዘ አስተያየት ነው። አሳዘኑት። የግዳቸውን ከወንበራቸው ተነስተው ቆሙ። ሱሪያቸው በተደፋው መጠጥ ጠርሷል። ከዘራቸውን አንስቶ አቀረበላቸው። በልና ልጄ፣ ተከተለኝ ብለው ወደ ክፍላቸው ቀደሙ። ተከታትለው ወደ ሆቴሉ ሲገቡ ያዩዋቸው ሰዎች ተገረሙ። ክፍላቸውን ከምታጸዳላቸው የጽዳት ሰራተኛ በስተቀር የአቶ ሰይፉን ክፍል የሚያውቀው የለም። እጆቻቸው እየተንቀጠቀጡ ባለ ሰረገላውን የክፍላቸውን በር ቁልፍ ከፍተው ቀድመውት ገቡ። ግርግዳውን እንዳብሰው መብራት ካብሩ በኋላ ግባ አሉት። ነብዩ እንደገባ ቆመ ብሎ ክፍሉን ቃኘው። መስኮቱ አልተከፈተም። ሆኖም ንጽህናው የተጠበቀ ለመሆኑ የክፍሉ ማዛ ይመሰክራል ባለ አንድ ሜትር ከሃያ የእንጨት አልጋ በጥንቃቄ ተነጥፎ የግርግዳውን ጥግ ይዟል። አልጎአልጋው አጠገብ ከራስጌው በኩል ደግሞ ኮሜዲኖ ይታያል። በኮሜዲኖ ላይ ባለፈው ቀን ተውሰውት የነበረው መጽሔት ገጹ እንደተገለጠ ተቀምጧል። ከኮሜዲኖ አጠገብ ውሃ የያዘ ጠርሙስ፣ ከአልጋው ስር በታች በኩል የሽንት መቀበያ ሳህን፣ ከላይ በኩል የተለያዩ ጥንድ ጫማዎች እንዲሁም የቤት ውስጥ ነጠላ ጫማ ተደርድረው ይታያሉ። ከአልጋው ትይዩ በካርቶን ላይ ተቀመጠ ትልቅ የልብስ ሻንጣ፣ ከጎኑ አንድ ወንበር አለ። ጠባቧ ክፍል እነዚህን ሁሉ ንብረቶች አብቃቅታ ተይዛለች። አቶ ሰይፉ የክፍላቸውን በር ከውስጥ ቆልፈው እንዲቀመጥ ወንበር አሳዩትና አልጋቸው ላይ ያረፋሉ። ነብዩ ፈጥኖ ተቀመጠና የሚሆነውን በጉጉት ይጠባበቅ ጀመር። መጽሔቱን ከኮሞዲኖው ላይ አንስተው ወደ እሱ ዘረጉለት። ከመቀመጫው ተነሥቶ ተቀበላቸውና እያየው ወደ መቀመጫው ተመለሰ። በጽሑፉ መሃል ያለውን ፎቶግራፍ ዳርዳሩን በእስክሪብቶ ከበውታል። ከፎቶግራፉ ስር የሰፈረውን የሟቹን ሰውየ ስም በድርብ አስምረውበታል። ስሙን አነበበው፣ ፊሊፒ ፒየር ይላል። ቀና ብሎ አያቸው። የልጅ እናት ታናሽ ወንድም ነበር በማለት ጀምረው ታሪካቸውን አጫወቱት። ከሁለት ሰዓት ተኩል ቆይታ በኋላ ፊቱ በደስታ ፈክቶ ከሐዋሳቸው መጽሔት ጋር ወፍራም ፋይልና ትልቅ የማስታወሻ ደብተር ይዞ ከምኝታ ክፍላቸው ወጣና እየተገላመጠ ካረፈበት ሆቴል ደረሰ። ነብዩ! የሚል ጥሪ ሰምቶ ዞር ሲል መቶ አለቃ ሰለሞንን ሆቴሉ ጥግ ተቀምጦ አየው። ሽማግሌው የሰጡትን ሰነድ መኝታ ክፍሉ ገብቶ ለማንበብ ቸኩሏል። ናንቺ እየጠበኩ እኮ ነው ሲለው ፋይሉን ጠረጴዛው ላይ ቆልሎ አጠገቡ ተቀመጠ። አንተ ጉደኛ ምን ይዘን የመጣኸው ሲለው ነቢዩ ዙሪያውን ቃኘና አጠገባቸው ሌላ ሰው አለመኖሩን አረጋግጦ ይኸው እንደምታየው ሰነዳቸውን በሆዳቸው ይዘው ያቆዩትን ታሪካቸውንና መክኖ የቀረመኞታቸውን ሁሉ ዘከዘኩልኝ። ስለ ቸኮልኩ ወደ ክፍሌ እንሄድ አለው። ፋይሉን እየዳበሰ እሺ እንሄዳለን፣ ስንት ሰዓት እንደሆነ ግን አውቃል? ለሶስት ሩብ ጉዳይ ነው። እራት አብረን እንድንበላ እየጠበቅኩ ነው አለው መቶ አለቃው። ጓደኛው ሰለሞን፣ ይገርምሃል፣ መምሸቱ አልታወቀኝም። አሁን እራት መብላቱ ቀርቶብኝ ከፋይሎች ጋር በክፍሌ ውስጥ ባመሽ ደስ ባለኝ አለ ነቢዩ። ምን ማለት ነው ነቢዩ? ይዤ ካልሄድኩ እህቴ አታስገባኝም። ተዘጋጅታ እንደምትጠብቅህ ትላንትና ለራስህ ነግርሃለች አይደል? በዚያም ላይ ከአቃቢ ሕጉ ጎረቤቴ ጋር በሰፊው ለመጨዋወት ለዛሬ ማታ ፕሮግራም ይዤላችኋለሁ። ባይሆን ቶሎ ትመልሳለህ። አሁን እንሂድ ብሎት ፋይሉን ቀድሞ አንስቶት ወጣ። ነቢዩም ተከተለው። በመቶ አለቃ ሰለሞን ቤት ከተደረገለት የእራት ግብዣ በኋላ ብዙ አልቆየም። ከአቃቢ እቁ ጋር በማግስቱ ጠዋት ፍርድ ቤት ሊገናኙ ተቀጣጥረው ወደ ሆቴሉ ተመለሰ። መንገድ ላይ የተከፈተ ሱቅ አገኘና ባለ 32 ገጽ ደብተር ገዝቶ ገባ። በአልቤርጎ ውስጥ ያለውን ወንበር ከፊቱ አቅርቦ አልጋው ላይ ተቀመጠና አቶ ሴፉ የሰጡትን ፋይልና ማስታወሻ በወንበር ላይ ዘርግቶ ማንበብ ቀጠለ። የሌሊቱ ዝናብ አረበሸውም። በወፍራሙ ፋይል ውስጥ ያሉትን ወረቀቶች ከመጀመሪያ እስከ መጨረሻ፣ ቀጥሎ የሽማግሌው ማስታወሻ ደብተር በሙሉ አነበበ። የሚፈልጋቸውን ነጥቦች ማስታወሻ እየያዘ በሚገባ መረመረ። ካለበት ክፍል ውጭ ድምፅ ሰምቶ ካቀረቀረበት ቀና ሲል ለማስታወሻ መያዣ የገዛው ደብተር ሊያልቅ ጥቂት ገጾች ብቻ ቀርተውታል። የጀመረውን ጽሑፍ መደምደሚያ አስሩ የሚያያይዝበትን ቁጤት ስለጨበጠ ተደስቷል። የቀረውን ነገር ከፍርድ ቤቱ መዝገብ ቤት የሙት ፋይል ማከማቻ ፈልጎ እንደሚያገኘው ተስፋ አድርጓል። ከዚያ በኋላ ከያለበት የመዘዛቸውን ቁጥጦች እየፈተለ እየገመደ ይቋጫቸዋል። በማግስቱ ጠዋት አንድ ሰዓት ላይ ከተቀመጠበት ተነስቶ እጆቹን ግራና ቀኝ በረጅሙ እየዘረጋ ተንጠራራ። ጊዜ የለውም፣ ቶሎ ተዘግጃጅቶ በቀጠሮ ቦታ መገኘት አለበት። ጃኬቱን አውልቆ በሸሚዝ ብቻ ከክፍል ወጣ። ከወገው በላይ ፀጉሩንም ጭምር በቅዝቃዛ የቧንቧ ውሃ ታጥቦ ተመለሰ። ፀጉሩን አድራርቆ እያበጠረ ሳለ መቶ አለቃ ሰለሞን የክፍሉን በሩን አንኳኳ። አጀረው መቼም ቁጭ ብለን እንዳነጋው እገምቻለሁ እያለው ገባ። ምን ላድርግ ብለን ነው አመጣጤ አመጣጥ ለዚህ ጉዳይ አይደል? አንተስ ምን በጧት መጣሳ? ብሎ ጠየቀው። ምናልባት ስትሰራ አድረህ ሲነጋጋ ሲነጋጋን እንቅልፍ ጥሎ እንደሆነ ልቀሰቅስ ብዬ ነው ሲለው ምን ተዘጋጅ ይሉ ተስሊም የመጣው ብሎ አቶ ሰይፎ የሰጡትን ፋይልና ማስታወሻ ደብተራቸውን ሰጠው። ምንድን ነው ይሄ ነብዩ፣ ብሎ ጠየቀው። የሚሆነው አይታወቅም ወንድሜ፣ እነዚህን የሽማግሌዎች ሰነዶች ከአንተ ዘንድ አስቀምጥልኝ፣ ሲያስፈልጉኝ ወስዳቸዋለሁ፣ ለጊዜው የያዝኩት ማስታወሻ ይበቃኛል አለና ሌሊቱን በጽሑፍ ያሰፈሩ ማስታወሻ ያሳየው። ልክ ነህ ነብዩ፣ ብልህ ሰው እንቁላሎችን ሁሉ በአንድ ቅርጫት ውስጥ አያስቀምጥም። እንደሚባሉ ሃሳብ መልካም ነው እንግዲያው እኔም የተሰጠኝና አደራ ከቤት አድርሽ ወደ እስራኤል ሂድ። መልካም ቀን ይሁንልህ አለ ሰለሞን። ቁርስ አብረን እንብላ ብሎ ጠየቀው። በልቻለው ያለው በኋላ እንገናኛለን። መልካም ቀን ይሁንልህ ብሎ ተለያዩ። የማለዳዋ ፀሐይ ፈክታለች። ነቢዩም ነቢዩ ማስታወሻ ደብተሩና መጽሔቱን ይዞ ልቡ በደስታ እየዘለች ወደ ቀጠሮ ቦታ ሄደ። አቃቤ ሕጉ ከፍርድ ቤቱ ዳኛና ከሚመለከታቸው ሰራተኞች ጋር ተነጋግሮ ሁኔታዎችን ካመቻቸለት በኋላ በፍለጋው እንዲያግዙት ከተመደበለት የመዝገብ ቤት ረዳት ሠራተኛ ጋር አስተዋወቀው። ነቢዩ ከመዝገብ ቤቱ ረዳ ሠራተኛ ጋር አብሯቸው ፋይሉን ሲፈልጉ ዋለ። በሙት ፋይሎች ማከማቻው ክፍል ባዋራ የተሸፈኑ ፋይሎችን ከየስርቻው እያወጡ ሲያረግፉ ሲፈልጉ ቆይተው እነሱም አዋራ ባዋራ ሆነው የምሳ ሰዓት ደረሰ። ምሳል ገብዙት አብረን ብንበላ ደስ ይለኛል አላቸው። የልብሱን አቧራ እያራገፈ ከቤት ልጆቼ የጠብቁኝ የእኔ ልጅ አሉት። በአነጋገራቸው ተማርኮ ትኩር ብሎ አያቸው። እጁን ሊቆጣጠሩ አልቻለም። በኪሱ የነበሩት ነያ ብሮች አውጥቶ ሰጣቸው። አረባክ ልጄ ምን ማድረግ ነው አሉት በድንጋጤ ግራና ቀኝ እየተገላመጡ። በሌላ እንዳያስቡኝ አደራ ቅንነቶና ያደረጉልኝ እርዳታ አስደስቶኝ ነው፣ ቶሎ መልሳለሁ በማለት በቆሙበት እጃቸው ላይ ተቶላቸው ቀድሟቸው ሄደ። ከሰዓት ከብዙ ድካምና ፍለጋ በኋላ የአቶ ብርሃኔ ጡመልሳን ወራሾች ፋይል ተደራርቦ ከተቀመጠበት ጥግ ላይ ተገኘ። ዳርዳሩን አይጥ ከርመውበት የወየበውን ፋይል እያራገፈ ወስዶ ከአሮጌ ወንበር ላይ አረፍ ባልና እየገላለጠ ተመለክተው። እድለኛ ነህ ልጄ፣ ከዚህ ሁሉ ጊዜ በኋላ አይጥ ሳይጨርሰው ማግኘት ትልቅ ነገር ነው አሉት ምስጋናውን በፈገግታ መልሰላቸው፣ ፋይል ውስጥ ያሉትን ወረቀቶች ብዛት ገመተና፣ አብዬ ፎቶኮፒ አድርጌ መመለስ ይፈቀድልኛል? ሲል ጠየቃቸው። ይህ ገና ድሮ በንጉሠ ነገሥቱ ጊዜ የተዘጋ ፋይል እኮ ነው፣ የሚከለክሉ አይመስለኝ። እስቲ ለማንኛውም ማስፈቀድና አብረን ሄደን ፎቶኮፒ አስደርጓለህ አሉት። በእርግጥም ተቃውሞ አልገጠመውም። ማክሰኞ ዕለት ከቀኑ ዘጠኝ ሰዓት አካባቢ ሲሆን ሰንባቴ ከተማ የደረሰው ሚትሱ በሺ ፓጀሮ ስቴሽን ዋገን መኪና በከተማዋ በሚታወቀው ትልቅ ሆቴል ፊት ለፊት ቆመ። ሹፌሩ አጠገብ የተቀመጠው ሰውዬ ወደኋላ ዞር ብሎ አንተ ቀርመ በትራንስፖርት ወደ ፌሶን ሄድና፣ በተነጋገረው መሰረት ሁሉን ማጣር ተጠብቀን፣ ለማንኛውም በከተማው ዳርቻ ባለው ሆቴል አልጋ ያዝ፣ እኛ ዝቅ ቆይተን ጨለም ለምን ሲል እንገባለን በማለት ትእዛዝ ሰጠው። እሺ በማለት መኩሪያ ጃኬቱን እዚያው መኪና ውስጥ ጥቶት በቲሸርት ብቻ ጥቁር መነጽሩን አድርጎ ቀድሞ ወረደ። የቀሩት ወደ ሆቴሉ ገቡ። መኩሪያ ወደ መኪና ተራሂዱ። ከጥቂት ጊዜ ቆይታ በኋላ ከሸዋሮቢ ወደ ኤፌሶን የሚያርጡ አስታውት የህዝብ በመጓጓዣ መኪና አገኘና ተሳፈረ። ኤፌሶን እንደደረሰ ከፖሊስ ጣቢያ ፊት ለፊት ወረደ። ጥቂት እርምጃዎች ወደ ፊት ከሄደ በኋላ ቆመ ብሎ አንድ ሊስትሮ ጥራና መንገድ ዳር ጫማውን ካስጠረገ በኋላ አምስት ዝርዝር ብሮቹን አውጥቶ ሰጠው። ልጅ እግሩ ሊስትሮ በውስጡ ጥርጣሬና ደስታ እየተሟገቱት ይሳቡ እኮ አምስት ሳንቲም ነው አለው። ያዩ አለው ፈገግ ብሎ ሊስትሮ ድንገት ቦርድ ላይ ሲሳይ ተደስቶ ሳጡን አንጠልጥሎ ሲነሳ፣ ቆይ ፈልግሽ ያለው ጥሩ ምግብና መኝታ ያለበትን ሆቴል ታሳየኛለሽ አለውና ጸጉሩን እያሻሼ ያዋራው ጀመር። የግል ሰሌዳ ይጥፈች ቡና አይነት ኦፔል ቤት መኪና ወደ ፖሊስ ጣቢያው ግቢ ታጥፋ ስትገባ አላየም። መቶ አለቃ ሰለሞን ከቢሮ እንደወጣ ቀጥታ ሄደው ወደ ነብዩ መኝታ ክፍል ነው። ነብዩ ከፍርድ ቤት ፎቶኮፒ አድርጎ የወሰደውን ሰነድ ይዞ መኝታ ክፍሉ እንደገባ አልወጣም። ምግቡን እዚያው መኝታ ክፍሉ ድረስ እያስመጣ መብላት ጀምሯል። አንተ የማይታክት ፍጡር ከወረቀቶች ጋር እንደተፋጠጥክ ሌሊትና ቀኑ ታገናኘው ጀምራል አለው። ከውስጡ የተቆለፈው በር ተከፍቶለት ሲገባ ምን ለርግ በቀላሉ አለቀም ብሎኝ እኮ ነው አለው። የደንብ ልብሱን አለመቀየሩን ሲያስተውል ቤት ሳደርስ ነው እንዴ ቀጥታው ደን የመጣው እዚህ ቁጭ በርሰሊ አለው። ነብዩ በአልጋው ላይ አጠገቡ ያደረጋቸውን ፋይሎች ወደ አንድ ወገን ገፋ እያደረገ አልቀምጥም። ነብዩ ወደ ቤት ሄደን አብረን ራታችን ከበላን በኋላ ትመለሳለ ብዬ ነው ከቢሮ እንደወጣው ቀጥታ ወደ አንተ የመጣሁት በማለት መለሰለት። ሰሌ አሁን የተማሉጣም የጀመርኩት ማስታወሻ አዘጋጅቼ መጨረስ አለብኝ እንደምታየው አለና፣ በአይኖቹ ጭምር እየተለማመጠው ከፊቱ የተዘረጋውን ወረቀት አሳየው። ደህና እንግዲያውን ቢካል ግን ይልሄድ ሲለው ባይሆን ልሸኝህ በዚያውን ቡና ጠጥቼ መልሳለሁ አለና፣ እስክርቢቶውን በዘረጋው ማስታወሻ ደብተር ላይ ያስቀምጡ የአልቢርጎ መስኮት ዘጋና በሩን ቆልፈው ወጡ። በሆቴሉ የኋላ በር በኩል ገብተው በቡና ቤቱ አንድ ጥግ ተቀመጡና ቡና አዘዙ። የሆቴሉ ምግብ ቤት በር ከተቀመጡበት ባሻገር ፊት ለፊት ይታያል። አስተናጋጇ የታዘዘችውን ቡና በጠረጴዛቸው ላይ ያስቀመጠችላቸው ሳለች፣ የነብዩ አይኖች አዳጊ ወጣት አስከትሎ ከውጭ በሚገባ አንድ እንግዳ ላይ አረፉ። ነብዩ እጀ ጉርድ ቲሸርት ከለበሰው እንግዳ ክንዶች ላይ አይኖቹን ለማንሳት አልቻለም። በቅጽበት የተቀጣጠለ ስሜቱ በሁለመናው እሳት ነዛበት። እንግዳው የልጁን ትከሻ ደገፍ አድርጎ እያዋራው በቀጥታ ወደ ምግብ ቤቱ ዘለቀ። የነቢዩም ዓይኖች በምግብ ቤቱ በር ላይ እንደተተከሉ ቀሩ። ምንም አይነት ማረጋገጫ የለውም። ሆኖም በፀጉሩ የተሸፈነ ክንድ ትዝ ይለዋል። ጭንቅላቱን እየዳበሰ የቀረበለትን ቡና ሳይነካው ብዙ ቆዬ። መቶ አለቃ ሰለሞን የቀረብለትን ቡና እየጠጣ በአትኩሮት እያጠናው ነው። የነቢዩ አስተያየት እና ቋንቋው ተለውጦበታል። ጥርሱን ነክሶ ሲያፏጭ ይሰማዋል። ቡና ጠጣለሁ ብላ አልነበረም እንዲወጣው ምነው ተውከው ታዲያ ሲል ጠየቀው። አይ አልተኩትም በማለት ማንኪያውን አንስቶ የበረደውን ቡና ያማስል ጀመር። ምን ነው ነቢይ ምን አየ ብሎ ጠየቀው። የሆነ ሰው ወደ ምግብ ቤት ሲገባ ይቺ አለና አንጠልጥሎ ተወው። የምታውቀው ሰው ነው በማለት በድጋሚ ጠየቀው። መልኩም በደንብ አላየሁትም። ለነገሩ ባየውም አላውቀውም። ብቻ ቲሸርት አድርጎ ፀጉሯም ክንዶቹን ስመለከት ያን ያፍነው በወሰዱኝ ጊዜ መፍቻ እንዳቀብሎ ይጠይቀኝ ፀጉሯም ክንድ ትዝ ብሎኝ ነው አለውና የቀዘቀዘውን ቡና በጋለ ስሜቱ እያሞቀ አጣጣመው። ነው አለ መቶ አለቃ ሰለሞን በተመስጦ ነብዩ ስኒውን ካጋባ በኋላ የቡናውን ሂሳብ ጠረጴዛ ላይ ያስቀምጦ በልሰል። እኔ ወደ ክፍሌ ልግባ፣ አለው እንግዲያው በዚሁ ግባ ብሎት አጥብቆ ጨበጠውና ነብዩ በኋላኛው በር ወደ ክፍሉ እንዲሄድ ሸኝቶ ተመለሰ። መቶ አለቃ ሰለሞን በሆቴሉ የፊተኛው በር ከመውጣቱ በፊት ትንሽ ለመቆይ ታስቦ በነበሩት ወንበር ላይ ተቀመጠ። የዝናቡ ካፊያ ድምጽ ከሆቴል ሙዚቃና ጫጫታ ጋር ተደባልቆ በሩቁ ይሰማል። ነብዩ የገዛውን ሁለተኛ ደብተር እያጋመሰ ነው። ክፍሉ ድረስ በትሪ ያስመጣው ምግብ እየተከደነ ውሃ በጠርሙስ ከብርጭቆ ጋር ከጥግ በኩል ወለሉ ላይ ተደርድረዋል። ምሽቱ እየገፋ ሲሄድ፣ የዝናቡ ካፊያ ከሆቴል ሙዚቃና ጫጫታ ይልቅ ጎልቶ ይሰማ ጀመር። ነብዩ ካቀረቀረበት ቀን አለ የሆቴሉን ጭር ማለት ሲረዳ የእጅሳቱን ተመለከተ ተመልከተ። እኩለ ሌሊት ተቃርቧል። ድካምና ረሃብ ተጫጭነውታል። በሌላ በኩል ደግሞ የሚጽፈው ጉዳይ ወጥሮ ይዞታል። በትሪ ተከርኖ የተቀመጠው ምግብ አዬ ከሁሉም በፊት ግን መጸዳጃ ቤት መሄድ ያስፈልጎታል። ከተቀመጠበት ተነስቶ በረጅሙ እያዛጋ አይኖቹን አሻሼ። የክፍሉን መዝጊያ ከፍቶ ሲወጣ የምሽቱ ቅዝቃዜ እየተሽቀዳደመ ፊቱን እንዳበሰው በሩን ሳብ አድርጎ ከኋላው ዘጋና በረንዳ ላይ ቆመ። በሆቴሉ ግቢ ውስጥ ቡና ቤቱና ምግብ ቤቱ ከሚገኙበት ዋናው ህንጻ በስተኋላ መኝታ ክፍሎቹ ግራና ቀኝ ተይዩ ሆነው በተርተው ይታያሉ። ሆቴሉ ሕንፃ በግራ በኩል ወደ ግቢው የሚያስገባውን ትልቅ በር አልፎ የመኪና ማቆሚያ ቦታ አለ። ነቢዩ ከተከራየበት በቀኝ በኩል ካለው የመኝታ ክፍል ፊት ለፊት ባለው ክፍት ቦታ ከበረንዳው ጋር ተያይዞ በወይን ሐረግዳስ የተሰራ መናፈሻ ይገኛል። መናፈሻ ውስጥ ባሉት የብርቱካንና የፓፓይ ዛፎች እንዲሁም ጥቅጥቅ ባለው የወይን ሐረግዳስ የግቢው የኤሌክትሪክ አምፖሎች ተከልለው፣ በቀኝ በኩል መደዳውን ያሉት መኝታ ክፍሎች በረንዳቸው ጨለማ ወርሶታል። ከዋናው የሆቴሉ ሕንፃ ጀርባ ትይዩ ለግቢው እንደ አጥር ሆኖ ከግራ ወደ ቀኝ አግድም የሰራተኞች ክፍል፣ ሰፊ ማር ቤት፣ መጋዝን ጣሪያ ለብሶ ክፍተቱን የተተወ የተጋቡ የመጠጥ ጠርሙሶችና ሳጥኖች የሚከማቹበት ክፍል፣ የእጅ መታጠቢያ ቦታ፣ ከዚያም በጥግ በኩል የእንግዶች መጠቀሚያ መጸዳጃ ክፍሎች ይገኛሉ ነብዩ ከካፊያው ጋር ተቀላቅሎ የሚነፍሰውን የሌሊቱን ቀዝቃዛ አየር በረጅሙ ሲስበው የዛለ ሰውነቱ ንቃት ተሰማው። ወደ ሽንት ቤት ሲሄድ እንደ ጥላ በቅርበት ከኋላው የተከታተለውን እንቅስቃሴ ልብ አላለውም። ከእጅ መታጠቢያው ቀጥሎ ከሚገኘው መጸዳጃ ቤት ገባ። በዚያው ቅጽበት ከነቢዩ ጎን ያለው መኝታ ክፍል በር ተከፍቶ ሁለት ሰዎች ተከታትለው ወደ ክፍሉ ውስጥ ገቡ። የገቡት ሰዎች ፈገግታ ተለዋውጠው በምልክት ከተግባቡ በኋላ በሩን ገርበብ አድርገው ይጠባበቁ ጀመር። ከደቂቃዎች ቆይታ በኋላ ነብዩ ቀበቶውን እያጠባበቀ፣ ከመጸዳጃ ቤቱ ጋር ተያይዞ ወደ ተሠራው የእጅ መታጠቢያ መራ። የቧንቧውን ውሃ በመዳፎቹ ተቀብሎ ፊቱን ሊታጠብ ጎንበስ ሲል ከጀርባው ካለው የተጋቡ የመጠጥ ጠርሙሶች ማከማቻ ጨለማ ውስጥ የተመዘዘ እጅ ማጅራቱን ጨመደደው። ከመቅጽበት ተወናጨፈ። ነገር ግን መዞር አልቻለም። ቀልጣፋና እጅግ ጠንካራ እጅ መፈናፈኛ አሳጥቶ አንቆ ይዞታል። ለመተንፈስ የሚያስችለውን ጊዜም አቅምም አጣ። ጨምድዶ የያዘውን እጅ ለማስለቀቅ ቢፍጨረጨርም የባሰውን በአንገቱ ዙሪያ ያለውን ክንድ ጉሮሮውን ጨምቆ ወደ ኋላ እየጎተተ ወደ መጣበት ጨለማ ውስጥ ይዞት ገባ። ትሰባለህ አለ ጨለማ ውስጥ የነበረ ሁለተኛው ሰው። ነቢዩ ጉሮሮውን ያነቀውን ክንድ ላላ ሲልለት ንፋሽ ለማግኘት እየተስገበገበ የማገው ቀዝቃዛ አየር ጉሮሮን ከረከረው አለ እንደመሳል ራሱን መከላከል እንደማይችል ገብቶታል እሺ አላቸው ዝም በል ምንም አይነት ድምፅ እንድታሰማ አይፈቀድልህም የምናዝን ብቻ ታደርጋለህ አሉት እናንተ እነማን ናችሁ ብሎ ጠየቃቸው የምንልህን ብቻ ፈጽም አሉት ። ባጭሩ ንገሩኝ። ግሮሮውን ለማስለቀቅ ታገለ፣ አልሆነለትም። ከላይ ከላይ እየተነፈሰ ንገሩኝ እናንተና ማናችሁ ብሎ ጠየቃቸው። ዝም በልና ስማ አለው ያው ሰው ግሮሮውን እየጨመቀ። ከደቂቃዎች ቆይታ በኋላ ሁለት ሰዎች ኮሽታ ሳያሰሙ ወደ ነብዩ መኝታ ክፍል ሄዱ። በክፍሉ በር አጠገብ እንደደረሱ አካባቢውን በጥንቃቄ በመቃኘት ግራና ቀኝ ተጠንቀቀው ቆሙ። ለአፍታ ያህል ከተያዩ በኋላ በሩን ወደ ውስጥ በረገዱት። ፖሊሶቹ እጅ ወደ ላይ አሏቸው። ነቢዩ ወደ መጸዳጃ ቤት መሄዱን ጠብቀው ከምኝታ ክፍል ውስጥ የገቡ ሁለት ሰዎች ምንም አይነት የጦር መሳሪያ ያልነበረውንና ራሱን ለመከላከል ዝግጅት ያላደረገውን ነቢዩን ከመጸዳጃ ቤት እስኪመለስ ድረስ ዘና ብለው እየጠበቁት ነበር። ድንገት ለመጣባቸው ኃይል ምላሽ ለመስጠት የመንቀሳቀሻ ጊዜ አላገኙም። በሆነው ነገር ደንዘው እጆቻቸውን ወደ ላይ ሰቀሉ። እንደሱ እንዳላችሁ ፊታችሁን ወደ ግድግዳው አዙራችሁ ቁሙ በማለት የተሰጣቸውን ትዕዛዝ ሳያንገራግሩ ፈጸሙ። ተሻለ ከነቢዩ ጎን ያለውን መኝታ ክፍል መብራት አጥፍቶ ከበሩ ስር ተለጥፎ ያዳምጣል። የሆነውን ሁሉ ሰምቷል። ቀፈፈው። በጥንቃቄ በሩን ከፍቶ ጠጋ ብሎ አዳመጠ። ሁለቱንም ባንድ ላይ አቁራኝተ በካቴኖ ሰራቸው የሚል ድምፅ ሲሰማ ተሻለ ኮቴውን ሳያሰማ ቀስ ብሎ በቡና ቤቱ በኩል ለመውጣት ወደ ኋላው ተመለሰ። እቅዳቸው ሁሉ እንደተበላሸና ፈጽሞ ያላሰቡት ነገር እንደደረሰ ተረዳ። ከእርምጃው ፈጠን ብሎ የምኝታ ቤቶቹን ረጅም በረንዳ ጨረሰና ወደ ኋላው እየተገላመጠ የቡና ቤቱን በር ሲከፍት ቆብ አለው። መቶ አለቃ ሰለሞን ከፊቱ ተደንቅሮ፣ ማ ማ ምን እኔን እየተርበተበተ ቆመ። መኩሪያና ዘለቀ በአንድ ካቴና ተቁራኝተው ከነቢዩ ክፍል ወጡ። የፕላስቲክ ገመድ፣ ሰፊ የቁስል ማሸጊያ ፕላስተርና ሽጉጥ በኤግዚቢትነት ተይዞባቸዋል። መቶ አለቃ ሰለሞን ተሻለን ፈትሹ ከሌሎቹ ጋር ከቀላቀለው በኋላ ወደ መጸዳጃ ቤቱ አቅጣጫ ሄደ። አንተ ደግሞ እዚህ ምን ታደርጋለህ? ሲል ጠየቀው። ነቢዩ ጉሮሮውን እያሻሸ በግርምት እየተመለከተው ተረኛ መኮንን ስለሆንኩ ነው። እንሂድ አለው። ነብዩ በአጭር ጊዜ ውስጥ እየተለዋወጠ ባጋጠመው ነገር ግራ ተጋብቶ ደመ ነፍሱን ተከተለው። እስረኞቹ ታጅበው ወደ ፖሊስ ጣቢያ ተወሰዱ። ነብዩ በመኝታ ክፍል ውስጥ እንደዘረጋው ትቶት የሄደው ማስታወሻ ደብተርና ፋይል ተደራርበው በወንበር ላይ በሥርዓት ተቀምጦ አየ። ከመቶ አለቃ ሰለሞን ጋር ወደ ኋላ የቀረው ሲቪል ልብስ የለበሰ ፖሊስ ነብዩን ከመጸዳጃ ቤት ሲወጣ አስገድደው ጨለማ ውስጥ እንዲቆይ ካደረጉት አንደኛው ነው። ትኩር ብሎ አየው። ፖሊሱ አሁን በአግባቡ ሰላም ልበልህ፣ በማለት እጁን ዘረጋለት። የማውቅ መሰለኝ ሲል ጠየቀው። ያየበት ቦታ ጠፍቶት ሆስፒታል የገባ ሰሞን ጠይቄ ነበር፣ በማለት መለሰለት። ሆስፒታል አሃ፣ ከፖሊስ ጣቢያ አስታወሰ። ነብዩ ታዲያ እዚህ ድረስ እንዴት ልትመጡ ቻላችሁ? በማለት ጠየቀው። በወቅቱ ካንተ የምናገኘው ተጨማሪ መረጃ እንደሌለ ስለተረዳን አንተን ደግሞ ማነጋገሩን ለጊዜው ተው ነው ነገር ግን ወንጀሉ በዚያ ላይ እንደማይቆም ሙሉ በሙሉ እርግጠኞች ነበርን። ወንጀሉን የፈጸሙብህ አካላት የአንተን በሕይወት መኖር ሲያውቁ እንደገና ሊያጠፉ ወይም ጥቃት ሊደርሱብህ እንደሚነሱ ገመትን። ከዚያ በመነሳት አንተን እየተከተልን ከምንፈልገው ቦታ ለመድረስ ስራችንን ጀመርን። ስታጅውኝ ከርማችኋል አለ ነብዩ። እንዴታ በል ለማንኛውም ደናደር ከእንግዲህ በሰላም መተኛ ትችላለህ፣ በማለት በኤግዚቢትነት የተያዙትን እቃዎች ሰብስቦ እንደጨረሰ፣ ጠዋት ፖሊስ ጣቢያ መጥተህ ክስ መመስረት ትችላለህ አለው። ምንም አይነት ክስ አልመሰረትም አለ ነቢዩ ተስተካክሎ ወንበር ላይ ተቀምጠውን ማስታወሻ ደብተርና ፋይል እያነሳ እንዲህ ለምን በማለት ፖሊሱ ጠየቀው። ከእንግዲህ ከእነሱ ጋር ምንጸባለኝ የምፈልገው እንደሆነ አግኝቻለው። በማለት ነብዩ መለሰለት። ለማንኛውም ቃልን ትሰጣለህ። እኛም ቶሎ ወደ መጣንበት መመለስ እንፈልጋለን። ደናደር ብሎት ሄደ። ነብዩ ፎቶኮፒ አስደርጎ የያዘውን ሰነድ ለመቶ አለቃ ሰለሞን እያቀበለ ይህም ካንተ ጋር ይቆይልኝ፣ ሲያስፈልገኝ ወስዷለሁ፣ ደናደር በማለት ተሰናብቷቸው የመኝታ ክፍሉን ከውስጥ ቆልፎ ለመረጋጋት ሞከረ። እየተረጋጋ ሲመጣ የድካምና ረሃብ ስሜት በውስጡ አንሰራራ። የተከደነውን ምግብ ከነ ጠርሙሱ የመጣለትን ውሃና ብርጭቆ ባሉበት እንደተቀመጡ ናቸው። አይታ አደረጋቸውና እያምንታ ወደ አልጋው ሄደ። በጀርባው ተጋርሞ እጆቹን ወደ ኋላ ተንተራሰና ኮርኒሱን እየተመለከተ ያስብ ጀመር።